ዛሬ የእስራኤል የውጭ ጉዳይ ሚኒስትር ኢትዮጵያ መጥተው በዚህ ጉብኝታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም እናከብራት፣ በጣም እንወዳት ቤተክርስቲያን ናት። በታሪክም በባህልም እንደዚሁም ደግሞ በተለያየ መልኩ ከኛ ጋር ያለች ናት። እኛም ደግሞ ከእሷ ጋንን በማለት ነው የጎበኙት። ቅዱስነታቸው ጋራም ብዙ ተወያይተዋል። በተለይ በተለይ በግንኙነታችን እንደዚሁም ደግሞ በደር ሱልጣንና እስራኤል ባሉ ገዳሞቶቻችን በአጠቃላይ ችግሮቹንም መፍትሄዎቻቸውንም ተነጋግረዋል። በዚህ ላይ የቅዱስነታቸውም በተለይ ለሁለቱ ሀገሮች እንደ አባትነት ያስተላልፉት መልእክት ካለ ብፁዕ አባታችን፣ እንግዲህ ከአለም ሀገራት በአብዛኞቹ ኢትዮጵያ ጋር ግንኙነታቸው የጠነከረ በረታ ነው። በተለይ ደግሞ ከእስራኤል ጋር እጅግ ታሪካዊ ረጅም ርቀት የተጓዘ ስለሆነ ሁለቱ ሀገሮች እንደ ሀገር፣ እንደ ህዝብ፣ እንደ ባህል፣ እንደ ታሪክ በአንድ ላይ ይራመዱ የበለጠ ውጤታማ ይሆናሉ። ለህዝቦቻቸውም፣ ለሀገራቸውም፣ ለባህላቸውም፣ ለሌላውም፣ ለታሪካቸውም ብለው አስተላልፈዋል። ሯኪም ሰጥተዋል። የእስራኤል የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ላይ ያሉ እዚህ ቦታ መጥተው ቅዱስነታቸውን ቡራኬም ተቀብለው አናግረው ሄደዋል። በተለይ ከሁለቱ ሀገራት ግንኙነት አንጻር እንዲህ ትልቅ ባለስልጣን መጥቶ ቅዱስነታቸውን ጠይቆ ጎብኝቶ ቡራኬ ተቀብለው ሲሄዱ ነው ያለውን ግንኙነት እንደ አለም አቀፍም እንደ ሀገር ምን ያሳያል። ይሄ እንግዲህ በእውነት ለሌላውም ትምህርት ነው ብዬ ያስባለሁ። ሌሎችም እንደዚሁ እየመጡ አግኝተው ቅዱስነታቸውን ራቂ ተቀብለው የቤተክርስቲያኒቷን ትልቅነት የቤተክርስቲያኑና የአማኞቹንም ደግሞ አክብሮት የሚያሳይ ነው እና በዚሁ ልክ ቀጣዩ ነገሮችም እንደዚሁ ይሄዳሉ ብለን ተስፋ እናደርጋለን። በተለይ የእስራኤል ውጭ ጉዳይ ሚኒስቴር በእንዳይነ መልኩ ትኩረት ሰጥተው ወደዚህ መጥተው ቅዱስነታቸውን አግኝቼ እነጋገራለን ቤተ ክርስቲያኗንም፣ በገዳማት እስራኤል ላይ ደግሞ ትልቅ ይዞታ ብዙ ካላቸው አብያተ ክርስቲያናትና አገሮች ኢትዮጵያ ናት አንዷ። ደግሞም በደር ሱልጣን የጥቁር ሕዝቦች አሻራ ያለበት ነው። ደር ሱልጣን እንዲቀላል አይደለም። ስለዚህ እስራኤል መንግስትን በትኩረት ያየዋል፣ እኛም በትኩረት እናያለን። ሌሎቹም ደግሞ ለመውሰድ የሚፈልጉ ብዙ ይታገላሉ። እኔ የደር ሱልጣን ጉዳይ ብዙ ትኩረት ተሰጥቶ ተወረገተናል። ከዚያ በበለጠ ደግሞ ይሄ የመንግስትም የህዝብም